አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ አስራ ሶስት ሰዓት ሲሆን፣ ከዚያም ይጨምራል። ማዚያ አንድ በዚች ቀን የከበረ አባት አባ ስልዋኖስ አረፈ። ዳግመኛ በዚችም ቀን በእስክንድርያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ላይ ግብጽ ያለ ግብጻዊም እንደጻፈ ለአንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የእረፍቱ መታሰቢያ ሆነ ይላሉ። በኦሪቱ መጽሐፍ የተጻፈው ግን እስራኤል ከግብጽ ከወጡ በሁለተኛው ወር በሦስተኛው ቀን አረፈ ይላሉ። ይኸውም ግንቦት ስምንት ነበር። የእስራኤል ወሮች በጨረቃ እየተቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ አንድ ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘሁልቁ መጽሐፍ በአምስተኛው ወር መባቻ ስለሚል መታሰቢያውን ነሐሴ አንድ ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለኦሪት ሕግ መምህር ለሆነ ለሙሴ ለነቢይቱ ማርያምም ወንድም ነው። እነርሱም ከሌዊ ነገር ናቸው። እግዚአብሔርም በግብጽ ምድር ብዙ አስደናቂ ተአምራትን በእጆቹ አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ካህናቶቹ አድርጎ ከእስራኤል ልጆች ገንዘቦቻቸውና ከመስዋዕታቸው አስራትን አሰጣቸው። የቆሬም ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርንም አዘዛት አፏን ከፍታ ዋጠቻቸው። በበጎ ተጋድሎና የኦሪትንም ሕግ በመጠበቅ እግዚአብሔርን ከአገለገለ በኋላ ሄደ። ጸሎቱ በረከቱ ከእኛ ጋራ ለዘላለሙ ትኑር አሜን። ሰላም ለአሮን ዘሰርገው በወርቁ እግዚአብሔር ሊቁ ለዝክረ ትምህርት ይቁን አይነ በይነ እበዩ ወጽድቅ ውህጠቶም ምርን ዛፍዋ ታበቁ ሶበ ላእልየሁ ተንስኡ ለቆር የደቂቁ። በዛሬ ሁለት ማዜ አንድ ቀን የሚከበሩ አመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አሮን ካህን የሊቀነቢያት ሙሴ ወንድም ሁለተኛ አባ ስለዋኖስ ጻድቅ፣ ሶስተኛ ቅዱሳን መነኮሳት፣ አራተኛ ቅድስት መጥሮንያ። በእውነት የነኝህ ጻድቃን ሰማዕታት በረከታቸው፣ ረዴታቸው የአምላካችን የቸሩ እግዚአብሔር ምሕረቱ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።